ውዶችዬ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ያው ባለፉ እንዳልኳችሁ ሚስጥሯን ለምሩ ልትናገር ስትል ነው ይቀጥላል የተባለው እና ሚስጥሯን እያንዳንዱን ነገር ለምሩ ተናግራለች ማለት ነው። እንዲህም ለሰንዬም ያለውን ነገር በግልጽ ተናግራለች በስልክ ማለት ነው ጽናት እና እሱም ምንድን ነው ለምሩ ስትነግራት ሚስጥሩን፣ ምሩ ደግሞ በጣም ከባድ ነው፣ ነገር ግን አሁንም አረፈደም። ኪራ በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ። ለካም በእንደዚህ አይነት መልኩን የተቀየርሽ ሆን መቻወቅኩኝ ያለቻት ማለት ነው። እና አሁንም አረፈደም። ዞሮ ዞሮ የምትጎጂው አንቺ ነሽ፣ ያለውን ነገር ለኪራ አባት ግልጽ ተናገሪና፣ አንቺና ኪራ ተጋቡ አለችና ምሩ መልስ ሰጠቻት ማለት ነው ለጽናት ከዛም በኋላ ጽናት እኔ እኮ ሀሳቤ እንድታስቀይርኝ ሳይሆን እንድትረጅኝ ብዬሽ ነው አለች ማለት ነው። ሰላም ሰላም! ውድ ሀገሬ ልጆች በያላችሁበት ስፍራ የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም እንዲም ባለም ዳርቻ አላችሁ እግዚአብሔር አምላክ ይጠብቃችሁ የጽናት ድራማ እንደኔ ሱስ የሆነባችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሁኑ ሲቀጥል አዳዲስ መረጃዎችን አዳዲስ ቪዲዮዎችን ይዤ በመጣበት ሰዓት እንዲደርሳችሁ ሰብስክራይብ በማድረግ ተቀላቀሉ ማለት ነው ያው እንዳልኳችሁ ያለውን ሚስጥር አንድ ሳይቀር ተናገረች ማለት ነው ጽናት ለማን ለምሩ ከምሩ ጋር በጣም ነው የሚግባቡት ምክንያቱም ምሩ ከዚህ በፊትም በጣም እንደምትረዳት ስለምታቅ ናሆሜም በጣም ተጨንቆ ነበረ። ነገር ግን ይሄን ሚስጥር የተናገረችው ለማን ነው? ለምሩ ነው፣ አንድ ሳይቀር ማለት ነው። በዚህ በዚህ ምክንያት ነው እኔ ኪራን የምርቀው፣ ምክንያቱም የኪራ አባት እንደዚህ ነው ያሉኝ ያለችው ጽናት ለምሩ ማለት ነው። የኪራ አባት ከሻምበል ልጅ ጋር ሀሴትና ኪራ እንዲጋቡ የኪራ አባት ይፈልጋል። በጣም ደስተኛ ነው መቶ በመቶ ደስተኛ ነው ምክንያቱም ከዚህ በፊትም ዝምድና ከሻምበል ጋር ስላለ የበለጠ ዝምድናችን እንዲቀጥል የሻምበል ልጅና የኔ ልጅ መጋበት መጋባት አለባቸው። ስለዚህ ጽናት እንደምንም ሁለቱንም አቀራርቢልኝ ብለው ቃል ስላስገቡኝ እኔም ደግሞ ቃል የመብላት አልፈልግም ብላ ለምሩ ትመልሳለች። ምሩም ደግሞ ተይ ጽናት፣ የምትጎጂው አንቺ ነሽ፣ በጣም እየወደድሽው እያፈቀርሽው አሳልፈሽ መስጠትሽ ነው የሚገርመኝ ስትላት ምሩ እንዴት ላድርግ የገባውሁትን ቃልስ? እንዴት ማድረግ አለብኝ? ከኔ ይልቅ የኪራ አባት እንዲሁም ደግሞ የኪራ ቤተሰብ እንዲደሰቱ ፈልጋለሁ። ምክንያቱም በዛን ሰዓት እኔ ቃል ገብቻለሁ። የኪራ አባት ከኔ ይልቅ ትልቅ ቦታ ያለው ከሻምበል ልጅ ጋር ለማጋባት እንዲሁም ደግሞ የሻምበል ልጅና ኪራ እንዲጋቡና ያለው ዝምድና እንዲቀጥል ነው የሚፈልገው ብላ ለምሩ ጽናት ትመልሳለች። ምሩም ደግሞ አሁንም አረፈደም፣ ቻንስሽን አታስመልጪ ኪራ አሁንም እኮ ፍቅሩ አልቀነሰም። እንደዚህ መሆንሽን እኔም ደግሞ አላወቅኩም። አሁን ሚስጥሩ ስትነግሪኝ ነው የተረዳሁትኝ ብላ ምሩ መለሰችላት ማለት ነው። ከዛ ሀሳቤ እንዳታስቀይርኝ እኔ እንድትረጅኝ ና እንድትደግፍኝ ነው ይሄንን ነገር የተናገርኩት ና ለማንም እንዳትነግሪ ብላ ሚስጥሩን ተናግራለች ማለት ነው። ሚስጥሩን በመናገሯ ያው ደስ ይላል። ምክንያቱም አንዳንዴ በውስጣችን ያለውን አምቀን ስንይዘው ከአቅማችን በላይ ነው የሚሆነው ማለት ነው። ጭንቀቱ እየበዛ ሄደል። አሁን ላይ ጽናት እውነት ይህን ነው ምላችሁ። በጣም ነው ያሳዘነችኝ የእኔ ውድ ነገር። እውነት ትግስቷ፣ ጸባዩዋ፣ ባህሪዋ የሌለ ነው። ያው ድራማ ቢሆንም እውነት በጣም ነው ያሳዘነችኝ። የእውነት ቢሆን እንዴት ሊሆን ነው እና በቃ አንዱ በጣም አንጀቴን ነው የበላችኝ ማለት ነው። አስባችሁታል? የምታፈቅረውን ሰው አሳልፋ መስጠት ማለት። አሁን ላይ ሀሴትና ኪራን በጣም እየተግባቡ ነው እየተጫወቱ ነው ይመስለኛል። እነሱም ሄዶ ሄደው ፍቅር ይጀምራሉ ብዬ ነው የማስበው። ምክንያቱም አሁን ላይ ጭራሽ አጠገቤ እንዳትቀርብ ነው። በቃ ዛሬም በድጋሚ ተጣልተዋል ከኪራ ጋር ኪራ። ለምንድን ነው የማትነግሪኝ? የተፈጠረው ነገር ለምንድን ነው የማትነግሪኝ? በቃ እስካሁን ድረስ ማለት ነው አልተፋታትም በነገራችን ላይ ማለት ነው። ከሀሴት ጋር ያለው ቀረቤት አሁን ላይ እየጨመረ ነው። እንደድሮ አይደሉም። አብረው ያወራሉ፣ አብረው ይጫወታሉ፣ አብረው ይበላሉ። በቃ ምን ልበላችሁ፣ ግን አሁንም አልወጣለትም። በጣም ይወዳታል፣ በጣም ያፈቅራታል። ይሄንን ነገር ጽናት እንደምታደርግ ኪራ ቢያውቅ ኖሮ የእውነቴ ነው የምላችሁ፣ እንደውም የበለጠ እንደሚወዳት ተስፋ አደርጋለኝ። ምክንያቱም ለኪራ ቤተሰብ ብላ ለነሱ ደስታ ብላ ነው ይሄ ሁሉ እያደረገች ያለችው። አንደኛ፣ ሁለተኛ ከራሷ ደስታ ይልቅ ለኪራ ቤተሰብ ደስታ ብላ ነው ይህን መስዋዕት እየከፈለች ያለችው። ጽናት ይሄ ድራማ ከተጀመረበት ጀምሮ እንደተሰቃየች፣ እንደተጨነቀች፣ ከራሷ ይልቅ ለሰው እንደምታስብ፣ ከራሷ ይልቅ ለሰው እንደምትሰቃይ ነው በቃ። በጣም ነው ያሳዘነችኝ አሁን ላይ ማለት ነው። እና ቤተሰቦች እስኪ እንደተለመደው አስተያየታችሁን በኮሜንት አስቀምጡ። እስኪ እናንተስ ምን ትላላችሁ? የጽናትና የኪራ ነገር እንዴት ሊሆን ይችላል? እኔ እንደማስበው ያለውን ነገር አሁን ላይ ሚስጥሩን ተናግራለች። ቀስ በቀስ ይሄ ሚስጥር ደግሞ መሰማቱ አይቀርም። ይሄ ሚስጥር ደግሞ ኪራ ጋር ደረሰ ማለት የምር ከመጀመሪያው የበለጠ ነው የሚወዳት ምክንያቱም ይሄንን ለሱ ስትልና ለቤተሰቡ ደስታ ስትል ይሄን መስዋዕት እየከፈለች ስላለች አሁን ላይ ኪራ የሚያውቀው ነገር የለም። ኪራ ምንድነው ከመሬት ተነስታ እንዴት ነው የምትጠላኝ? በብልጭልጭ ነገር፣ በማይረባ ነገር ነው እኔን ምትለውጪኝ ምትቀይሪኝ ብሎ በቃ የሌለ ነገር ነው በሷ ላይ የሚያወራው። በባለፈው እንደውም በጥፊ ነው የመታት። በጥፊ መታት እና በጣም ስለሚወዳት ስለሚያፈቅራት፣ ማጣትም ስለማይፈልግ በንዴት የተነሳ ሄዶ ጠጥቶ ሰክሮ ሲመጣ ምን አለች የኔ አባትን፣ የምን ላድርግ ግድ ሆኖብኝ ነው እሺ እኔ ምን መሆን አለብኝ? እኔም እኮ ተሰቃየው ነው ያለችው። እውነት አሳዘነችኝ፣ ጽናት ማለት ነው። እና ኪራም ላይ ደግሞ መፍረድ አንችልም፣ ያለውን ነገር እሱ የሚያውቀው ነገር የለም። ቢያውቅማ የምሬን ነው የምላችሁ ከአንዳንድ በፍጹም ሊፋታት አይችልም። ምናልባት ለቤተሰቡ ሲል ሊያደርግ ትዳር ሊመሰርት ይችላል። ነገር ግን ትዳር ብትመሰርቱም የማታፈቅሩትን ሰው ማግባት ማለት በጣም ከባድ ነው። ለቤተሰብ ብላችሁ ብታደርጉትም ማለት ነው ይከብዳል፣ እውነት ለመናገር እና ጽናትም በዛን ሰዓት እንደዛ ብላ ነው ለኪራ አባት ስትናገር። ኪራ እኮ የመረጠውንና የሚያፈቅረውን እኮ ማግባት ይችላል ጋሽ ስትለው፣ አይ ከኔ በለጠ አንቺ አታቂም የልጄን ነገር። ልጄ ምንም አይነት ፍቅረኛ የለውም። ከሻምበል ልጅ ጋርና ኪራን አግባቢልኝ ይልኝ። ሀሴትና ኪራ መጋባት አለባቸው። ምክንያቱም ሀሴትና ኪራ በመጋባታቸው ጋሽ በጣም ደስተኛ ናቸው ነው የምትለው ጽናት ስለዚህ ያው የጋሼንም ደስታ ለመጠበቅ ያህል የትዬንም የኪራን ቤተሰብ ለማስደሰት ያህል ውስጤ እያወቀ አሳልፌ መስጠቴ ነው ነው የምትለው። አሁን ላይ በጣም እየተቆጨች ነው፣ በጣም እያዘነች ነው። እንደዛም ሆና ይቀርባታል፣ ይጠይቃታል። በፍፁም አትመልስለትም። ከእኔ ራቅ፣ እኔን ተወኝ፣ ስለ እኔ በፍጹም አታውራ፣ ተስፋ ቁረጥ። በቃ ተስፋ የሚያስቆርጥ ነገር ነው ፊቷ ላይ የሚታየው። እሱም ደግሞ በቃ እንዴት አርጌ ህይወት መቀጠል ይችላለሁ? እንዴት አርጌ እንደውም ተናደው ማለት ነው። ቀጥታ ክላሱ ገባ። ክላሱ ሲገባ የሀሴት ክላስ ነው የገባው። ሀሴት አሁን ላይ እዛ ነው የምትተኛው ማለት ነው፣ እንግዳ ስለሆነች። ከዛም በኋላ ቀጥታ የሀሴት ክላስ ሲገባ ሀሴት አልነበረችም። ከዛስ ሀሴት ስትመጣ በጣም ተናዷል። እንደምን ሆነህ ነው ለምን እንደዚህ ተናደድኩ ብላ ስጠይቀው ሀሴት ማለት ነው። አይ እናንተ ሴቶች ስትባሉ ቀጣፊዎች ናችሁ፣ ፈቅራችሁ ለወረት ነው ብሎ በጣም በጽናት የተነሳ ሲናገር፣ ሀሴት ደግሞ አይ ሁሉም ሴት እኮ አንድ አይደለም፣ እንዴት እንደዛ ብለህ ትገምታለህ? ብላ በተረጋጋ መንፈስ ልታረጋጋው ቻለች ማለት ነው። እናም ተረጋጋ። ነገር ግን ያለውን ነገር በግልጽ አልተናገረም። ጽናት እንደሚያፈቅራት አታውቅም። ሀሴትም ማለት ነው በጣም ተናዶ በጣም ተናዶ ስለነበር እናንተ ሴቶች ስትባሉ ቀጣፊዎች ናችሁ፣ አስመሳዮች ናቸው። ፍቅራችሁ በሳምንት ነው እንደሚያልቀው እያለ የጽናትን ስሜት በቃ በጣም ተናዶ ሲያወራ፣ እሷ ደግሞ አይ ተረጋጋ፣ ለመረጋጋት ሞክር፣ ሁሉም ሴት አንድ አይደለም እና ለመረዳት ሞክር አለችው ማለት ነው። ሲቀጥል ሄኖክ የሚባለው ደግሞ ቀጥ ብሎ መቶ እንትናን ጽናትን ካልሳምኩሽ አላለም በመጀመሪያ መጣ። አይ ቆንጆ ነሽ አላት። አመሰግናሉ አለችው። በድጋሚም ወይ ጽናት በዚህ እድሜሽ ነው እንደዚህም ደግሞ ምሰሪው አላት ማለት ነው። ነገር ግን ያለውን ነገር አልተናገረችም። በድጋሚም ዝም አለችው። ሁለተኛ ዙር ላይም ወይ ቆንጆ ከሆነሽ አላት። አመሰግናለሁ አለችው። በሶስተኛ ዙር ላይ አጠገቧ ተጠግቶ ምን ብያደርግ ጥሩ ነው በካልሳምኩሽ ብሎ ሊደፍራት ከዛ የምር ገፈተረችው። ግፍጥር አርጋ ወረወረችው ማለት ነው። ሄኖ ከሚባል አዲስ እንግዳ መጥቷል። የኪራ ጓደኛ ማለት ነው። ከዛ ስትወረውረው ሳሎን ሄዶ ነበር። ሳሎን ላይ ሄዶ ቁጭ አለ ማለት ነው። እኔ ይገርማል። እኔ እኮ ግርም ምንም ልኝ አንዳንድ ወንዶች ድፍረታቸው እስኪ እስከ ክችን ሄደ። ክችን ድረስ ሄዶ እንደዚህ ማድረጉ ተገቢ አይደለም። በጣም ከባድ ነው። ከዛ አንገቷን ይዞ በግድ ካልሳምኩሽ ብሎ ሊደፍራት እሷ ምን ብታደርግ ጥሩ ነው፣ እየዛ ውርውርን ያደረገችው ማለት ነው። እና እንደዚህ ማድረግ ተገቢ አይደለም። እዛውም እንግዳ እኮ ነው የምትፈልገውን ነገር ሳሎን ሆነክ ማዘዝ አለብክ፣ አለችው እና ጽናት በቂ መልስ ስትሰጠው ወዲያውኑም ደንግጦ ወደ ሳሎን ሄደ ማለት ነው። እና የኪራና የጽናት ጥል ቀጥሏል። ብቻ እነሱ አንድ እንዲሆኑልኝ ነው የምፈልገው። ነገር ግን አሁን ላይ ሀሴት በለሰለሰ ቃል ይሆናል አይደል? በሚያረጋጋ ቃል እየተናገረች እየተግባቡ ነው አሁን ላይ። ግን ፍጥራቸውን አላቅም። በጣም እየተግባቡ ነው የሌለ ምክንያቱም የኪራ አባት አግባቢልኝ ብለው ለጽናት ተናግረው ሲሉ ጽናት ደግሞ ይሄንን ቃል ለመወጣት አሁን ላይ ዝግጁ ነች። ምሩም እንዴት ሆነች ነው ይሄን ቃል የምትወጪው? ነገር ግን እኮ አንቺ እየተጎዳሽ፣ አንቺ እየተቃጠልሽ ለሌላ አሳልፈሽ መስጠት ፈልገሽ ሆኖ አለች። እኔ ፈልጌው ሳይሆን ያለውን ነገር እኮ ነግሬሻለሁ ምሩ አለች። ምክንያቱም የኪራ አባት የሚደሰቱት ሀሴትና ኪራ እንዲጋቡ ነው። መቶ በመቶ እነሱ ደስተኛ እንጂ እኔ እንኳን እንደዚህ አይነት ነገር ብዬ ፍቅር ጀምር ያለው ወይም ደግሞ ኪራ እና እኔ ልንጋባ ነው ብዬ ምን ብዬ ነው መናገር ያለብኝ? ይሄ በጣም ከባድ ነው፣ የማይሆን ነገር ነው ትላታለች። አሁን እኮ ያለው ነገር በግልጽ ለምንድነው የማትናገሪው? ለኪራ አባትም ተናገሪ፣ ለኪራናትም ተናገሪ ነው ምሩም የምትለው እንዲሁም ደግሞ ጓደኛዋ ሰኒ ማለት ነው። ለሰኒም በስልክ ደውላ ነበር። እንደዚህ በስልክ ደውላ ስታናግራት አሁንም እኮ አረፈደም ተናገር ያለቻት ማለት ነው። ነገር ግን አሁን ላይ ሀሴትና ኪራ እየተቀራረቡ ይገኛሉ። ምክንያቱም ጽናት አሁን የራስን ሕይወት ኑር፣ እኔን ተወኝ፣ ስለ እኔ ተስፋ ቁረጥ። ምክንያቱም እኔ ገጠር እያለሁ አባቴ እኮ ስንት ስንት በቃ ለማግባት ስንት ሰው መጥቶ ልጄ ትምህርት ነው የምትማረው ብሎ ከልክሎኝ፣ አሁን ከዛ ደግሞ መጥቼ ሰርቼ የለወጣለሁ ተምሬ የለወጣለሁ ብዬ እዚህ ባገባስ አባቴስ ምን ይለኛል? የአባቴን አንገት ማስደፋት የለብኝም በፍጹም ይሄን ላደርግም አልችልም ብላ አሁን ላይ ምክንያት እየፈጠረች ነው ከኪራ ለመራቅ። ይሄማ ምክንያት ሊሆን አልች አይችልም አፈቅርሃለው እወድሃለው እሻ ገባሃለው ብለሽ ተስማምተሽ ምን ተፈጥሮ ነው ምን በዚህ ቅስፈት ውስጥ ምን ተፈጥሮ ነው የተቀየርሽብኝ ያላት ዝም ብለሽ ምክንያት ትደረድር ያለሽ እንጂ አይኔን እያየሽ እስኪ አውሪ፣ በጣም እንደምወድሽ እንደማፈቅርሽ ወይ ደግሞ ፍቅሬን ስለገለጽኩልሽ ነው እያለ እየተፋጠጠ ይገኛል ከጽናት ጋር። ጽናት ግን በጣም በጣም አጣብቂኝ ውስጥ አሁን ላይ ገብታለች። እውነት በጣም ነው ያሳዘነችኝ። ይሄንን ሁሉ ለሱ ብላ እንደምታደርግ ለቤተሰቡ ብላ ይሄን መሥዋዕት እየከፈለች እንዳለ ቢያውቁ ኖሮ ኪራ፣ እውነት እኔ እንጃ፣ ባልተናገራት ነበረ። ነገር ግን ዞሮ ዞሮ ይሄ ሚስጥር ይወጣል። ሚስጥሩን ተንፈሳለች። ለአንድ ሰው ነው የተነፈሰችው። ነገር ግን ሰኒም የምታውቅ ነው የሚመስለኝ በስልክ ደውላ ነግራታለች። ይሄንን ሚስጥር ኪራ የሚያ ከሆነ የምሬ ነው የምላችሁ፣ ይሄንን ለሱ ብላ ስለምታደርግ ለቤተሰቡ ብላ ምስዋት እየከፈለች ስላለ ይህን ሚስጥር ካወቀ የምሬ ነው የምላችሁ፣ ከአንዳንድ ኪራ እንደሚያገባት እርግጠኛ ነኝ። ምክንያቱም በጣም ትዕግስተኛና ጥሩና መልካም ሰው ስለሆነች ከራሷ ይልቅ ለሌሎች ደስታ የምትደሰት ጀግና ሴት ናት ውስጧ እየተቃጠለ ለሌሎች ደስታ መስዋዕት የምትከፍል ጀግና ሴት ናት ጽናት ማለት የምር በጣም ለሌሎች አርአያ ለሌሎች ትምህርት የምትሆን ናት በጣም ነው የተመቸችኝ ሲቀጥል የድራማ በጣም ነው የሚመቸኝ እና ሰላማችሁ ይብዛ አስተያየታችሁ እንደተለመደ በኮሜንት አስቀምጡልኝ በቀጣይ እስክንገናኝ በጣም እወዳችኋለሁ በጣም አከብራችኋለሁ ሰብስክራይብ ላይክ አድርጉ ባይ ባይ